ምዕራፍ 16 በሮሜልዩ ልጅ በፋቁሔ በአሥራ ሰባተኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሠ። አካዝ መንገሥ በጀመረ ጊዜ የሃያ ዓመት ጎልማሳ ነበረ፤ በኢየሩሳሌምም 16 ዓመት ነገሠ፤ እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ርኩሰት ልጁን በሳት አሳለፈው። በመስገጃዎችና በኮረብቶች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበረ። የዛን ጊዜም የሶርያ ንጉሥ ረአሶንና የእስራኤል ንጉሥ የሮሜልዩ ልጅ ፋቁሔ ሊዋጉ ወደ ኢየሩሳሌም መጡ። አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶርያ ንጉሥ ራአሶን ኤላትን ወደ ሶርያ መለሰ፣ አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከ ዛሬ ድረስ በርሰዋ ተቀምጠዋል። አካዝም እኔ ባሪያህና ልጅህ ነኝ መጥተህ ከተነሱብን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሦር ንጉሥ ወደ ቴልጌል ቴልፌል ሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤትና በንጉሡ ቤተ መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሶር ንጉሥ ገጸ በረከት አድርጎ ሰደደው። የአሶርም ንጉሥ ሰማው። የአሶርም ንጉሥ በደማስቆ ላይ ወጣባት፣ ወሰዳትም፣ ሕዝቧንም ወደ ቂር አፈለሳቸው፣ ራአሶንንም ገደለ። ንጉሡም አካዝ የአሶርን ንጉሥ ቴልጌል ቴልፌልሶርን ሊገናኘ ወደ ደማስቆ ሄደ፣ በደማስቆም የነበረውን መሠዊያ አየ። ንጉሡም አካዝ የመሠዊያውን ምሳሌና የአሰራሩን መልክ ወደ ካህኑ ወደ ኦርያ ላከው። ካህኑም ኦርያ መሠዊያ ሠራ። ንጉሡም አካዝ ከደማስቆ ልኮ እንዳዘዘ ሁሉ እንዲሁ ካህኑ ኦርያ ንጉሡ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ቀርቦ በእርሱ ላይ ወጣ። በመሠዊያውም ላይ የሚቃጠለውን መሥዋዕትና የእህሉን ቁርባን አሳረገ፣ የመጠጡንም ቁርባን አፈሰሰ፣ የደኅንነቱንም መሥዋዕት ደም ረጨ። በእግዚአብሔርም ፊት የነበረውን የናሱን መሠዊያ ከመቅደሱ ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የሚቃጠለውን የጠዋት መሥዋዕት የማታውንም የእህሉን ቁርባን የንጉሡንም የሚቃጠለውን መሥዋዕትና የእህሉን ቁርባን ለአገሩም ሕዝብ የሚሆን የሚቃጠለውን መሥዋዕትና የእህሉን የመጠጡንም ቁርባን በታላቁ መሠዊያ ላይ አቅርብ፣ የሚቃጠለውንም መሥዋዕት ደም ሁሉ የሌላ መሥዋዕቱንም ደም ሁሉ ርጭበት፣ የናሱ መሠዊያ ግን እኔ እጠየቅበት ዘንድ ይሁን ብሎ ካህኑ ኦርያን አዘዘው። ካህኑ ኦርያ ንጉሡ አካዝ እንዳዘዘው ሁሉ እንዲሁ አደረገ ንጉሡም አካዝ የመቀመጫዎችን ክፈፍ ቆረጠ ከእነርሱም የመታጠቢያውን ሰኖች ወሰደ ኩሬውንም ከበታችሁ ከነበሩት ከናስ በሬዎች አወረደ በጠፍጣፋውም ድንጋይ ላይ አኖረው በእግዚአብሔርም ቤት የዙፋኑን መሠረት ሠራ ስለ አሦርም ንጉሥ በውጭ ያለውን የንጉሡን መንገድ ወደ እግዚአብሔር ቤት አዞረው የቀረውም አካዝ ያደረገው ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ሕዝቅያስ በርሱ ፈንታ ነገሠ።